የኢትዮጵያ የድሮ ነገር ሁሉ ሲያሳዩን በቃ በጣም ደስ ይለል። የኔ እንደ ውጪ ዜጋ ምናምን በጣም ትልቅ ነገር እና በጣም አመሰግናለሁ። ስሜ ሸምስ መሀመድ ኡስማን ነው የመጣሁት ከሶማሊያ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ ባደረጉልን ግብዣ በጣም ተደስቻለሁ። በጣምም አመሰግናለሁ።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 የተለያዩ ሀገራት የመጡ ስደተኞችን የፍጣር ፕሮግራም የፍጣር መርሃ ግብር ያዘጋጃሉ። ዛሬም ተመሳሳይ ፕሮግራም የተዘጋጀው ከተሰደዱበት ጠለላና ከለላ አግኝተው ከዛ በላይ ደግሞ በሀገሪቱ ጠቅላይ ሚኒስትር እንደዚህ አይነት አቀባበል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 ባሕር ዳር ከተማ በከፍተኛ የልማት እንቅስቃሴ ውስጥ መሆኗን ማየት ችለናል ሲሉ የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናገሩ። የኢኖቬሽንና ቴክኖሎጂ ሚኒስትር የስራ ኃላፊዎች በባሕር ዳር ከተማ እየተሰሩ ያሉ የልማት ስራዎችን ተዘዋውረው ተመልክተዋል። ጌታቸው ገደፋው ተጨማሪ አለው። በኢኖቬሽንና ቴክኖሎጂ ሚኒስትሩ ዶክተር በለጠ ሞላ የተመራ ልዑክ በባህርዳር ከተማ እየተሰሩ ያሉ የልማት ተግባራትን ተመልክቷል። ባህርዳር ከተማ ላይ እየተሰሩ ያሉ የልማት ስራዎች አበረታች መሆናቸውን የኢኖቬሽንና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናግረዋል። ከተማዋ ላይ የተጀመሩ የኮሪደር ልማት ስራዎች የከተማዋ ውበት የበለጠ ተገልጦ እንዲታይ ያደረጉ መሆናቸውን የተናገሩት ሚኒስትሩ ከተማዋ ሰላማዊና በልማት ጎዳና ላይ ያለች ሲሉ ገልጸዋታል። ባህርዳር ድምጿን አጥፍታ በከፍተኛ የልማት እንቅስቃሴ ውስጥ ያለች ከተማ መሆኗን ለማየት ይችለናል። ልማት ብቻ ሳይሆን ጣና የምናውቀው የበለጠ ውበቱ እንዲገለጥ የሚያስችሉ ሰባት ኮሪደሮች ተከፍተዋል። አሁን ያለነው በአንዱ የተከፈተ ኮሪደር ነው። ሶዛት ከተማው ፊት ለፊት ጣናን ፌስ የሚያደርግበት የሚያይበት እድል ተፈጥሯል። ይሄ ደግሞ አጠቃላይ የከተማውን የአየር ሁኔታ ተጨማሪ ቬንቲሌሽን ይሰጠዋል። ኮሪደር ልማቱ መንገዶችን ተዘዋውረን ስናይ በጣም ውብ ሆነው ተሰርተዋል። ሰላማዊ የሆነ እንቅስቃሴ አይተናል። ስለዚህ ከየትም አለም ያሉ ኢትዮጵያዊ ተወላጆች ባህርዳርን የሚያውቁ መልሰው መጥተው እንዲያዋት በዚሁ አጋጣሚ ጥሪ እናደርጋለን። በኢኖቬሽንና ቴክኖሎጂ ሚኒስቴር የአይሲቲና ዲጂታል ኢኮኖሚ ዘርፍ ሚኒስትር ዴኤታ ዶክተር ይሽሩን አለማየሁ ባህር ዳር እያደገችና ስማርት ሲቲ ኢኒሼቲቭን በመተግበር ላይ ያለች ከተማ ስለመሆኗ ተናግረዋል። ስማርት ሲቲ ኮንሴፕት ላይ የምናያቸው ነገሮች ስማርት የሆነ ወተር ማኔጅመንት አለ፣ የውሃ ማኔጅመንት ስማርት ዌስት ማኔጅመንት አለ፣ ስማርት ላይትኒንግ አለ፣ ስማርት ፍሰት የመንገደኞች ፍሰት አለ። እነዚህ ስማርት ሲቲ ሊኖሩ የሚገቡ ነገሮች ናቸው። ከዚህ ጋር ተያይዞ ባህር ዳር ከተማ ላይ ያየናቸው በጣም የሚያማምሩ መንገዶች፣ ሰፋፊ መንገዶች አሉ። እነዚህ ስማርት ሲቲ ሊያሟላቸው ከሚገቡ ነገሮች የተወሰኑትን አሟልቷል እና በሰፊው እየተሰራ ነው። ባህር ዳር ላይ ለመስራትና ኢንቨስት ለማድረግ ምቹ ሁኔታ ተፈጥሯል ጊዜው አሁን ነው ያሉት ደግሞ በኢንፎርሜሽን መረብ ደህንነት አስተዳደር ምክትል ዋና ዳይሬክተር ዮዳያርያ ስላሴ ናቸው። ከተማዋ በጣም ዝግጁ ናቸው፣ ወጣቶች ዝግጁ ናቸው ስራ ለመስራት ዝግጁ ናቸው። መንግስት ኢንቨስተሮችን የትኛውንም አይነት ባለሀብት ለማሰራት ለማንቀሳቀስ ዝግጁ ነው ባየነው ልክ። ስለዚህ አሁን ጥሩ ጊዜ ነው፣ በደንብ የማደጊያ ጊዜዋ ላይ ነች። ሰላሙም ያው እንደምታየው ነው። ሰው አንድ ትንሽ ነገር ሚሊዮን ህዝብን ያሸብራል። ይሄ ሁሉ ሰላም የሁሉ በሰላም ወጥቶ የሚገባ ህዝብ ግን ዜና ሆኖ አይቀርብም። ዜና የሚቀርበው ትንሿ ነገር ነች፣ ለአመት የምትወራው ማለት። የትም ዱባይ ብትሄድ ከምትወስደው አየር የተሻለ አየር እዚህ ነው ያለው በጣም ውበት አለው አካባቢው። በአማራ ክልል በስምንቱም ሬጂኦፖሊታን ከተሞች የኮሪደር ልማት ስራ መጀመሩን በምክትል ርዕሰ መስተዳድር ማዕረግ የከተማ ዘርፍ አስተባባሪና ከተሞችና መሠረተ ልማት ቢሮ ኃላፊ ዶክተር አህመዲን ሞሐመድ ተናግረዋል። የኮሪደር ልማት ስራው የስራ ባህላችን የቀየረና ጸጋዎቻችን በአግባቡ እንድንጠቀም እድል የፈጠረ መሆኑንም ነው የገለጹት። በሁሉም ሲታይ እንግዲህ የኮሪደር ልማት አንደኛው የስራ ባህላችንን እየቀየረልን ያለው በዝግ በሚሆንበት ቀን ስራዎች እየተሰሩ ነው ያሉት። ማታ ስራ እየተሰራ ነው ያለው። ስለዚህ ከሁሉ በላይ የኮሊደር ልማት ይዞልን የመጣው ሀብት፣ ይዞልን የመጣው ጸጋ በጣም ከፍተኛ ነው። ጸጋዎቻችን እንድንጠቀም አድርጎናል። ጣናን በአግባቡ እንድናየው፣ ጣናን በአግባቡ እንድንጠቀምበት ያስቻለን የኮሊደር ልማት ኢኒሽቲቭ ነውና ይሄ ኮሊደር ልማት ኢኒሽቲቭ በዚህ ዘመን የመጣ ልዩ በተለይም ለክልላችን ከተሞች ልዩ ስጦታ ነው ማለት ይቻላል። ባሕር ዳር ከተማን የቱሪስት መዳረሻ ከተማ ለማድረግ እየተሰሩ ያሉ ቅንጅታዊ ስራዎች ተጠናክረው ሊቀጥሉ ይገባል ብለዋል የስራ ኃላፊዎቹ። የዋግ ህምራ ብሔረሰብ አስተዳደር ለኢትዮጵያ ህዳሴ ግድብ ሁለት ሚሊዮን ብር ለመሰብሰብ አቅዶ ቦንድ የመግዛት መርሃ ግብሩ አካሄደ። በብሔረሰብ አስተዳደሩ የብልጽግና ፓርቲ የአመራር አካላት ቦንድ ገዝተዋል። የዋግህምራ ብሔረሰብ አስተዳደር ያደረሰንን ዘገባ ወይንሸት ጌታቸው ታቀርበዋለች። የታላቁ ህዳሴ ግድብ መጠናቀቅ ኢትዮጵያን በተለያዩ ዘርፎች ከፍ እንድትል የሚያስችላት ነው። በመሆኑም በዋግምራ ብሔረሰብ አስተዳደር የብልጽግና ፓርቲ የመንግስት ተግባራትን የግማሽ ዓመት ግምገማ መድረክ ላይ ለታላቁ ህዳሴ ግድብ ሁለት ሚሊዮን ብር ለመሰብሰብ መታቀዱ ተገልጿል። በእለቱም የብልጽግና ፓርቲ አመራሮች ቦንድ ገዝተዋል። የታላቁ ህዳሴ ግድብ ግንባታ ከተጀመረበት ጊዜ አንስቶ ድጋፋቸውን በተለያየ መንገድ እንደቀጠለ መሆኑን የገለጹት የብሔረሰብ አስተዳደሩ ትምህርት መምሪያ ኃላፊ ወይዘሮ ፍትሀለሽ ምረቴ የንቃት ተሳትፎ ማድረጋቸው እንደሚቀጥልም ገልጸዋል። ወንድ በመግዛቴ በጣም ትልቅ ደስታ ይሰማኛል። ምክንያቱም የህዳሴ ግድብ የሁሉም ኢትዮጵያ ህዝቦችና ማህበረሰብ ግድብ ስለሆነና ለነገ ልጆች ወይም ደግሞ ለትውልዱ ይህ ግድብ ትልቅ የሆነ ስራን ሊሰራ የሚችልና የሀገርን ኢኮኖሚ በከፍተኛ ደረጃ የሚያሳድግ ግድብ ስለሆነ ከዚህም በላይ ቀጣይም ቦንድ በመግዛት ወደ ኋላ አይደለም የምለው ወደፊት የምል መሆኔን ገልጸል ነው። በቂ የሆነ የሀይል አቅርቦትም ሆነ አዳዲስ የቢዝነስ ዘርፎች እንዲተዋወቁ በማድረግ ረገድ የህዳሴ ግድብ የሚኖረው አስተዋጽኦ ከፍተኛ መሆኑን የሚናገሩት የአማራ ብሔራዊ ክልላዊ መንግስት ምክር ቤት ህዝብ ግንኙነት ኃላፊ አቶ ከፍ ያለው ማለፍ ናቸው። አሁን ያለበትን ጥረት ለማበረታታት እኛም በተቻለን አቅም በወንድ መግዛት አጋርነታችን ገልጸናል። ልማቱ እንዲሳለጥ ደግሞ አስፈላጊው ነገር እያደረግን ስለሆነ ጥሩ ነው የሚል እምነት ነው ያለን። ወደፊትም አጠናክረን እንቀጥላለን የሚል አስተያየት አለኝ። ታላቁ የህዳሴ ግድብ ለማጠናቀቅ የተጀመሩ የትብብር ስራዎችን ማነቃቃት ይገባል የሚሉት የብሔረሰብ አስተዳደሩ ተቀዳሚ ዋና አስተዳዳሪ አቶ ሀይሉ ግርማይ ቦንድ የመግዛት ስራው በተለያዩ አቅጣጫ ተጠናክሮ ይቀጥላል ብለዋል። እኛም እንደ ብሔረሰብ አስተዳደር የአማራ ብሔራዊ ክልላዊ መንግስት የተሰጠውን እቅድ መነሻ በማድረግ ወደ ሁለት ሚሊዮን ብር አካባቢ የሚጠጋ የህዳሴ ቦንድ ግዢ እቅድ ተሰጥቶናል። እንግዲህ ይህንን እቅድ መሰረት በማድረግ የተሰጠን እቅድ ከመከወንና የህዳሴውን ግድብ አጠቃላይ ከማጠናቀቅ አኳያ የተለመደውን ድጋፍና ትብብራችን አስተዋጽዋችንን በማበርከት ወይም በማድረግ ታሪካዊ ኃላፊነታችንን የመወጣት እንደሆነ መታወቅ አለበት ማለት ነው። ታላቁ የህዳሴ ግድብ የሀገርን ኢኮኖሚ በእጅጉ የሚያሳድግ በመሆኑ መላው የዋግ ኽምራ ብሔረሰብ አስተዳደር ህዝብ የተለመደውን ቦንድ የመግዛት ተግባር እንዲወጣ ሲሉ አቶ ኃይሉ ግርማይ መልእክት አስተላልፈዋል። በከተሞች የሚገነቡ መሰረተ ልማቶች ለረጅም ጊዜ አገልግሎት እንዲሰጡ ህብረተሰቡ ጥራታቸውን መከታተልና መጠበቅ እንደሚገባው የምስራቅ ጎጃም ዞን ከተማና መሰረተ ልማት መምሪያ አሳሰበ። በበጀት አመቱ በዞኑ በሚገኙ የተለያዩ ከተሞች በማህበረሰብ ተሳትፎ ከ195 ሚሊዮን ብር በላይ ወጪ የተደረገባቸው የተለያዩ መሰረተ ልማቶች እየተሰሩ ነው ተብሏል። የኔና ሀለሙ ዝርዝር ዘገባ አለሁ። የምስራቅ ጎጃም ዞን ከተማና መሰረተ ልማት መምሪያ በ18 ከተሞች ህብረተሰቡን ተጠቃሚ የሚያደርጉ ፕሮጀክቶችን እየገነባ ይገኛል። ከተሞቹ ለዜጎች ምቹ ውብና ጽዱ እንዲሆኑም መሰረተ ልማቶች መገንባትናም ዘላቂነታቸውን ማስጠበቅ ይገባል ሲሉ የዞኑ ከተማና መሰረተ ልማት መምሪያ ኃላፊ ገዳሙ መኮንን አስገንዝበዋል። ከተሞቹ ለነዋሪዎች ምስቹና ተስማሚ እንዲሆኑ ካስፈለገ አሁን የጀመረውን ድጋፍ አጠናክሮ መቀጠል ይኖርበታል። በአንድ መንገድ ይሄ ነው መሰራት ያለበት። እነዚህ የልማት ስራዎች ለረጅም ጊዜ እንዲያገለግሉ በአግባቡ መጠቀም አለበት። የተሰሩ ስራዎችን መጠበቅ ይኖርበታል ማለት ነው። በበጀት አመቱ ከማህበረሰብ ተሳትፎ ከ195 ሚሊዮን ብር በላይ ወጪ የከተሞች ልማት ተግባራዊ እየተደረገ ስለመሆኑም ኃላፊው ተናግረዋል። 18 ፕሮጀክቶችን ለመስራት እቅድ ተይዟል። ከዚህ መካከል አብዛኛዎቹ ፕሮጀክቶች ተጀምረዋል። የተወሰኑ ፕሮጀክቶች ደግሞ በቅድመ ዝግጅት ላይ ያሉ አሉ። በዚህ በጀት ዓመት በማህበረሰቡ ተሳትፎ ብቻ ሕብረተሰቡ የሚፈልጋቸው ፕሮጀክቶችን ለመስራት እቅድ ይዘን እየሰራን ያለነው። አሁን የተጀመረው የኮሪደር ልማት በእኛ ዞንም ለመጀመር በተወሰነ መንገድ ጅምር እንቅስቃሴ አለ። ይህን ለማጠናከር በየከተሞች ድጋፍና ክትል እየተደረገ ነው ያለ ማለት ነው። የሚገነቡ የመሰረተ ልማት ስራዎችም የጠጠር መንገድ፣ የጌጠኛ መንገድ፣ የውሃ ማፈሰሻ ቦይ፣ የመንደር ማስፋፊያ፣ መብራት ዝርጋታ እና የስራ እድል መፍጠሪያ ሸዶችን እንዲሁም የአስተዳደር ቢሮዎችን እንደሚያካትት ኃላፊው ገልጸዋል። ግንባታዎቹ በመንግስት በጀት፣ በረጂ ድርጅቶች እና በማህበረሰብ ተሳትፎም የሚገነቡ ናቸው። አሁን ባለው ነባራዊ ሁኔታ ደግሞ በአንድ ከተማ አንድ ፕሮጀክት በማህበረሰብ ተሳትፎ ብቻ የሚሰራ አዲስ ኢኒሽቲቭ ቅድ ወርዶ እየተሰራ ነው። ያለ በመንግስት በጀትም የሚሰሩ እና በረጂ ድርጅቶችም የሚሰሩ መሰረተ ልማት ስራዎች አሉ። 46 ፐርሰንት የሚሆኑትን ማጠናቀቅ ችለናል። በቀሪ ጊዜያት የተጀመሩ ፕሮጀክቶች በፍጥነት እና በተያዘላቸው የጊዜ ገደብ እንዲጠናቀቁ ትኩረት ሰጠን እየሰራ ነው የምንገኘው። ህብረተሰቡ የሚገነቡ ተቋማትን በጥራት እንዲገነቡ መከታተል እናም ከተረከበም በኋላ ለረዥም ጊዜ አገልግሎት እንዲሰጡ እንክብካቤ ማድረግ እንዳለበት ተመላክቷል። ጤና ተቋማት ለተገልጋዮች ምቹና ውብ እንዲሆኑ እየሰራ መሆኑን የደቡብ ጎንደር ዞን ጤና መምሪያ አስታወቀ። በገጠር ወረዳዎች ያለውን የጤና ሽፋን ለማሳደግም የጤና ኬላዎችንና የጤና ጣቢያዎችን ጥራት አገልግሎት የማሻሻል ተግባራት እየተከናወነ መሆኑ ተገልጿል። አዲሱ ተስፋይ ከጤና ኬላ ጀምሮ እስከ ከፍተኛ የጤና ተቋማት የሚሰጡ አገልግሎቶች ምቹ እንዲሆኑ ለማድረግ የጤና መሰረተ ልማቶች ግንባታ ዘመናዊና ለተገልጋዮች የሚመቹ ማድረግ ያስፈልጋል። በደቡብ ጎንደር ዞን የፋርጣ ወረዳ ጤና ጥበቃ ጽሕፈት ቤት በወረዳው በሚገኙ የገጠር ቀበሌዎች ያለውን የጤና አገልግሎት ውጤታማ ለማድረግ እየሰራ ይገኛል። ጤና ጥበቃ ጽሕፈት ቤቱ በወረዳው ከሚገኙ የጤና ኤክስቴንሽን ባለሙያዎችና አመራሮች ጋር ውይይት አካሂዷል። በውይይቱም የጤና ባለሙያዎች ባለው የጸጥታ ችግርና ፈተና ውስጥ ሆነውም ለማህበረሰቡ ውጤታማ የሆነ የጤና አገልግሎት እየሰጡ መሆናቸውን ተናግረዋል። የጤና ሙያተኛ ነው እየተባል ትራንስፖርትም ሳንከለከል መንገድም ሳንከለከል ጫፉ ዳሩ ድረስ ወጥተን በመስራታችን ይህን ያክል የተከበር ነን ወይ እሚል ሀሳብ ስላለን እስካሁን ከስራው አልተበገርንም። ሁሉም ተዘርፈዋል። የኛ ተቋሞች አንድም አይነት ግባት የላቸው አንድ አርሶ አደር ቤት ተጠለው እየሰሩ ያሉት ጤና ኤክስቴንሽኖች እና በወሩ ጊዜም ጊዜ ሆነ ሦስት ጊዜ በክትባት ጣቢያ ራሳችን ጤና ጣቢያው በጀት መድቦ የክትባት አመላለሽ አድርገን ይህን ራሱ መፍትሄ ሰተን እየሰራን ያለ ነኝ። ወቅቱ ያመጣቸው ችግሮችን ሳይበግረን ክትባት ጣቢያዎችን ሳንዘጋ፣ ጤና ኬላዎችን ሳንዘጋ በጎን ለጎና አብረን ብዙ ስራዎችን ሰርተን የተሻለ አፈጻጸም አለን ብለን የምናስበው የህፃናት ጤና ላይ ማለት ነው። አቶ ፈንታውን ደሴ በፋርጣ ወረዳ ጤና ጥበቃ ጽህፈት ቤት የሃይጅንና ሳኒቴሽን ባለሙያ ናቸው። በወረዳው በሚገኙ የገጠር ቀበሌዎች ያሉትን የጤና ተቋማት ውብና ማራኪ ለማድረግ የጤና ተቋማትን ገጽታ ከማስዋፍ ጀምሮ በርካታ ተግባራት መከናወናቸውን ገልጸዋል። በስምንት ወር አፈጻጸማችን ሰባ አንድ ፐርሰንት ነው የተሻሻለ መጸዳጃ ቤታችን ነገር ግን ከሰባ አንድ ወደ ሰማንያ አምስት ፐርሰንት መሆን መቻል አለበት ነው ሁሉም ማህበረሰብ ሁሉም ማባወራ የተሻሻለ መጸዳጃ ቤት እንዲጠቀም ነው የሚል አጠቃላይ የኛ የጤና ፖሊሳችን እሱን ይዘን ነው እየሰራን የለም አብዛኛዎቹ በሽታዎች የሚከሰቱት የግልና የአካባቢን ንጽህናን ካለመጠበቅ ጋር ተያይዞ የሚመጡ መሆናቸውን የሚያስረዱት የፋርጣ ወረዳ ጤና ጥበቃ ጽፈት ቤት ኃላፊ አቶ ወንድም ነው ላቀው በወረዳው የሚገኙትን የጤና ተቋማት ጽዱና ውብ ለማድረግ እየተሰራ ነው ብለዋል። አብዛኞቹ በሽታዎች እስከ 80 ፐርሰንት የሚደርሱት የግልና የአካባቢ ንጽህናን ከመጠበቅ ካለመጠበቅ ጋር ተያይዙ የሚመጡ ስለሆነ ይህንን ለመከላከል እዚህ ላይ ትኩረት ሰጠን እየሰራን ያለንበት ሁኔታ ነው ያለ ማለት ነው። ይህንን በማድረጋችን ብዙዎቹ ጤና ጣቢያዎች በሚፈለገው ደረጃ ላይ ባይደርሱም አሁን ጽዱ እየሆነ ያለበት ሁኔታ፣ ውብ እየሆኑ ያሉበት ሁኔታ አለ ማለት ነው። የእናቶችን የጤና አገልግሎት በሁሉም የገጠር ቀበሌዎች ተደራሽ ለማድረግ እየተሰራ መሆኑን የገለጹት የወረዳው ጤና ጥበቃ ጽህፈት ቤት ኃላፊ ከወቅቱ የጸጥታ ችግር ጋር ተያይዞ ሩቅ ቦታ ያሉ እናቶች ጤና ኬላ መጥተው ለመውለድ መቸገራቸውን ተናግረዋል። ይህ የጸጥታ ችግር በመከሰቱ ምክንያት የአምቡላንስ አገልግሎት እየሰጠን አይደለም። እንደሚታወቀው አምቡላንስ ባለመኖሩ ምክንያት በተለይ ሩቅ የሆኑ የህብረተሰብ ክፍሎች ወላዶች ለጤና ተቋም ሄደው ለመውለድ እየተቸገሩ ያለበት ሁኔታ ነው ያለ እኛ ደግሞ ለዚህ መፍትሄ የማዘጋጀት ስራ ነው እየሰራን ያለ። ነው ያዘጋጀነው መፍትሄ ምንድነው? ከእያንዳንዱ አርሶ አደር ቤት በብር ወይም ደግሞ በእህል እየተሰባሰበ ያለበት ሁኔታ አለ። ይህንን አሰባስበን ማቆያ ክፍሎች በተጠናከረ መንገድ አገልግሎት እንዲሰጡ ጥረት እያደረግን ያለ ነው። ወደ መቶ ሀምሳ አንድ የሚሆኑ እናቶች ማቆያ ክፍሉን እየተጠቀሙበት ያለ ሁኔታ አለ ማለት ነው። የደቡብ ጎንደር ዞን ጤና መምሪያ ምክትል ኃላፊ ወይዘሮ እጸገነት አምላክ በዞኑ በሚገኙ ወረዳዎች የወባ ወረርሽኝ ከዚህ በፊት ካደረሰው የጤና ቀውስ በበለጠ መልኩ በቀጣይ ወራት ጉዳት እንዳያስከትል የአጎበር አጠቃቀም ባህላችንን ማሳደግ ይገባል ብለዋል። የአካባቢ ቁጥጥር ስራው በደንብ እንዲጠናከር እና የአጎበር አጠቃቀም ማህበረሰቡ ግንዛቤ ወስዶ እሱን ካላደረገ በወረርሽኝ ደረጃ በሚባል ስለሆነ ስንፈተን የከረም ነው። ይህንም ለማስተባበር የአማራ ህብረተሰብ ጤና ኢንስቲቱት አርባርም የአረብ እጆች በሚል የአካባቢ ቁጥጥር ስራ እንዲሰራ እየተደረገ ነው። ሪፖርቱም እያላካችሁ ነው። በእርግጥ የምትልኩ ጤና ተቋማት አናሳ ናችሁ። በክላስተር ተንትነን ስናየወኛ በጣም አናሳ ነው። ሁሉም ጤና ጣቢያዎች የአረብ እጆችን እንትን ኢምፕልመንት ማድረግ አለባቸው። የሴቶችን ተጠቃሚነት ለማሳደግ የመገናኛ ብዙኃን ሚና ከፍተኛ መሆኑን የአማራ ክልል ሴቶች ሕጻናትና ማህበራዊ ጉዳይ ቢሮ ገለጸ። የመገናኛ ብዙኃን መረጃዎችን ለሕዝቡ ተደራሽ ለማድረግ የድርሻዎቻውን እየተወጡ መሆኑንም የክልሉ ኮሚኒኬሽን ቢሮ አስታውቋል። ስራው ድንቅ ደስ አለው። የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ዓለም አቀፍ የሴቶችን ቀን የማጠቃለያ መርሃ ግብር ከተለያዩ የሚዲያና ኮሚኒኬሽን አካላት ጋር ውይይት በማካሄድ አጠናቋል። የቢሮው ኃላፊ ወይዘሮ ብርቱካን ሲሳይ ለሴቶች ተጠቃሚነት ሚዲያና ኮሚኒኬሽን መረጃዎችን ተደራሽ በማድረግ ሚናቸው የጎላ መሆኑን ገልጸዋል። አማራ ሚዲያ ኮርፖሬሽንም በዚሁ ረገድ ላበረከተው አስተዋጽኦ ምስጋና አቅርበዋል። በችግርም ውስጥ ሆኖ ልማት አለ የሚለውን እኮ እንዲታይ እንዲነገር ያደረጋችሁት እናንተ ስለሰራችሁት ነው። ለእነዚህ ሰዎች ድምፅ ሆናችሁልናል። ስለዚህ በጣም ትልቅ ስራ ነው የተሰራው። ይቻላል የሚለውንም መንፈስ በደንብ ያየንበት ነው። ይሄ ሚዲያ ለዚህ ለአማራ ክልል በሰላሙ፣ በልማቱ በተለይ በሴቶች ጉዳይ አላርም ሆኗል አላርም ሆኖ አገልግሎናል፣ እና በጣም ነው የምናመሰግነው። በተለይም ሴቶችን በኢኮኖሚው ዘርፍ ተጠቃሚ ለማድረግ እየተሰራ ነው ያሉት ወይዘሮ ብርቱካን በቀጣይም ሴቶች ከችግር ተላቀው ተጠቃሚነታቸውን ለማረጋገጥ በሚደረገው ጥረት ሚዲያና ኮሙኒኬሽን ሚናቸው ከፍተኛ መሆኑን አስገንዝበዋል። ሌብኩነት የምናጅብ ሳይሆን መደበኛ ስራ ሆኖ ባህል ሆኖ ነው መቀጠል ያለበት እንጂ ሁሌም ማርቼ ሲመጣ ሁሌም ጸረ ጾታ ቀን ሲመጣ አይደለም ሴቶቹ በኢኮኖሚ በማህበራዊ በፖለቲካ ተጠቃሚ ተሳታፊ እንዲሆኑ የሚፈለገው ሁሌም ነው። ሁሌም የሁል ጊዜም ስራችን ነው መሆን ያለበት ዘን የሚዲያውም ስራ የሁል ጊዜም ነው መሆን ያለበት እንጂ ዘመቻ መሆን የለበትም። ባህል ነው መሆን ያለበት። በመርሃ ግብሩ የተገኙት የአማራ ክልል ኮሚኒኬሽን ቢሮ ኃላፊ ዶክተር መንገሻ ፈንታው ሚዲያና ኮሚኒኬሽን ሴቶችን በሁሉም ዘርፍ ተጠቃሚ ለማድረግ በትኩረት ሊሰራ እንደሚገባ አሳስበዋል። የዓለም አቀፍ የሴቶች ቀን ባስቀመጠው መሪ መልእክት መሰረት በጣም በርካታ ስራዎች ተሰርተዋል። ከነው ሱንነቱም ቢሆን የሚዲያ ቤተሰቡ ተደራሽ አድርጓል። የሴቶችን ኢሹ የሁላችንም ኢሹ አድርገን መስራት አለብን። ከማርች ኤት እንደ ክብሪት እንደ ማቀጣጠያ ነው የምንወስደው። የማርች ኤት አሁን ያደረገነውን ዝግጅት እዚህ አቀጣጥለናል። ይቀጥላል ስራችን፣ ምክንያቱም የደይ ቱደይ ደይ የሁልጊዜ ስራችን ስለሆነ ማለት ነው። የሁልጊዜ ስራችን ነው። ሴቶች ያላቸውን እምቅ አቅምና ጥበብ ተጠቅመው የተሻለ ተሳታፊና ፈጻሚ ለሀገርም ጉልህ አስተዋጽኦ እንዲያበረክቱ አማራ ሚዲያ ኮርፖሬሽን ሲሰራ መቆየቱን የገለጹት የኮርፖሬሽኑ የሕዝብ ግንኙነት ዳይሬክተር መሰረት አስማረ በቀጣይም የማህበረሰቡን ወግ ባህልና እሴት በመጠበቅ የሴቶች ተጠቃሚነት እንዲረጋገጥ በቁርጠኝነት እንሰራለን ብለዋል። አማራ ሚዲያ ኮርፖሬሽን ካሉበት ጓዳ እያወጣን የተሻለ ነገር እንዲገጥማቸው ማድረጉ ረገድ አጠናክረን በርትተን እንሰራለን ነው። ይህ ብቻ አይደለም፣ ሌሎች ተቋማት ምን እየሰሩ ነው ስለ ሴቶች ሴቶች ውስጥ በየመስሪያ ቤቱ ለምሳሌ መድረስ ያለባቸው እርከን ላይ እየደረሱ ነው ወይ? እንገባለን ማለት ነው። ያኔ የሴቶችን ተጠቃሚነት አጉልተን ዓለምም ሀገራችንም ክልላችንም በሴቶች ህሳቤ ለውጥ ልክ መጥተን የተሻለ ነገር ለማግኘት እናደርጋለን ብዬ አስባለሁ። በመርሃ ግብሩ የተሳተፉ የሚዲያና ኮሚኒኬሽን አካላትም ሴቶችን በተመለከተ የሚወጡ ህጎችና መመሪያዎችን ለማህበረሰቡ ተደራሽ በማድረግና ተጠቃሚነታቸውን ለማረጋገጥ የድርሻቸውን እንደሚወጡ ተናግረዋል። አሰራሮች፣ መመሪያዎችን በአገራችን ፖሊሲና ስትራቴጂ የተቀመጡ አሰራሮችን የማሳወቅ፣ የማሳመን የጋራ መግባባት መፍጠር ከሚዲያና ኮሚኒኬሽን ከአሚኮም፣ ከሌሎችም አግራ አቀፍ ሚዲያዎች የሚጠብቁት እነዚህ ናቸው። ያስባሉ ሴቶች በራሳቸው አቅም አላቸው ሰርተው መቀየር ይችላሉ መለወጥ ይችላሉ የሚሉ አሪያ የሆኑና ምሳሌ የሆኑ ሴቶችን እያየን ስለመጣን ይሄንን ደግሞ ለሌሎቹ ተደራሽ የማድረግ ስራ ማሳየት ስራና ይሄንን ለሌሎቹ የማስፋት ስራ የሚዲያው ዘርፍ እየሰራ ያለ ነው። በመርሃ ግብሩ መረጃን ተደራሽ በማድረግ የተሻለ ለፈጸሙ የሚዲያና ኮሚኒኬሽን አካላት እውቅና ተሰጥቷል። አማራ ሚዲያ ኮርፖሬሽንም በክልሉ ዘላቂ ሰላም እንዲሰፍንና የሴቶችን ሁሉን ማዕቀፍ ተጠቃሚነት እንዲረጋገጥ የድርሻውን እየተወጣ መሆኑም ተገልጿል። የተከበራችሁ ተመልካቾቻችን የሰአቱን ዜና ከማጠናቀቃችን በፊት ዋና ዋና ዜናዎችን በድጋሚ እንንገራችሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ 200 የሚሆኑ ስደተኞችን በብሔራዊ ቤተ መንግስት ለኢፍጣር ፕሮግራም ጋብዘዋል። ባሕር ዳር ከተማ በከፍተኛ የልማት እንቅስቃሴ ውስጥ መሆኗን ማየት ችለናል ሲሉ የኢኖቬሽን እና ቴክኖሎጂ ሚኒስትር ዶክተር በለጠ ሞላ ተናገሩ። የሚሉት ዋና ዋና ዜናዎቻችን ነበሩ። አብራችሁ ስለቆያችሁ ስለተከታተላችሁን እጅግ እናመሰግናለን። ዜናዎቻችን በዚሁ አበቁ። በያላችሁበት መልካም ጊዜ